አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት ክፍለ ጊዜ ሲሆን፣ ባለፉት ተከታታይ ሳምንታት በመጽሐፍ ቅዱስ ውስጥ ያሉትን ትንቢታዊ መልእክቶች የምናስተውልበትን አካሄድ በተመለከተ ልንከተላቸው የሚገባንን መርሆች እያጠናን ቆይተናል። የመጽሐፍ ቅዱስ ትንቢታዊ መልእክቶችን ለማስተዋል የሚረዱንን ጠቃሚ ትምህርቶች የምናገኘን ተስፋ እናደርጋለን። በዚህ የጥናታችን ክፍል ደግሞ በመዝሙረ ዳዊት ውስጥ ከትንቢት መልእክቶች ጋር የተገናኙ አንዳንድ ቋንቋዎችን፣ አገላለጾችን፣ በተለይም ደግሞ በሰማያዊ መቅደስ ላይ ያተኮሩና ከፍርድ እንደዚሁም ከምጽአት ጋር የተገናኙትን አንዳንድ ሀሳቦች የምንቃኝ ይሆናል። የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እናመሰግናሃለን። አንተ ስለረዳህ እና ስላገዝገን በተለየ መንገድ ቃልህን እንድንማርና እንድናጠና እንድንመረምርና በቃልህም ተመርምረን ፈውስ እንድናገኝ ይህንን ዕድል ስለምትሰጠን ተመስገን። አሁንም ስታስተምረን ሳለን እንድንሰማ ሕይወታችንን ለአንተ አሳልፈን በመስጠት በአንተ የተጎበኘን ልጆች መሆን እንድንችል እንድትረዳን እንጸልያለን እንግዲህ አንተ ስትናገረን በመስማት በሕይወታችን በምታደርገው ለውጥ ለአንተ ምስክሮች እንድንሆንን ለእርዳን በጌታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። እንግዲህ ይህ ክፍል አንድ ነው። ጥናታችን በመዝሙረ ዳዊት ውስጥ ከትንቢት ጋር የተገናኙ ሀሳቦችን እናያለን። መሪ ጥቅሳችን በራእይ ምዕራፍ 14 ቁጥር አንድ ላይ ይገኛል። አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144 ሺህ ነበሩ ይለናል። እንግዲህ በጉባኤና በግል አምልኮ ውስጥ እንደ ውዳሴ ከሚሰጠው አገልግሎት ባለፈ የመዝሙር መጽሐፍ በነቢያት የተጻፈ የትንቢት መጽሐፍም እንደሆነ እንረዳለን። በተለይ የሐዋርያት ሥራ ምዕራፍ 2 ቁጥር 30 እና 31 ላይ ሄደን በምናነብበት ጊዜ በዳዊት የተነገረው ትንቢት እንዴት በጌታችን በኢየሱስ ክርስቶስ ማንነትና አገልግሎት እንደተፈጸመ ተጠቅሶልን እናገኛለን። ስለዚህ መዝሙረ ዳዊት እርግጥ ነው ለአገልግሎት ለመዝሙር፣ ለውዳሴ እንጠቀምበታለን። በዛ ውስጥ ብዙ የነፍሳችንን የውስጥ ሀሳብ ሊገልጽ የሚችል ቋንቋ እናገኛለን። ግን ከዛ ባለፈ ከምስጋና መጽሐፍነቱ ባለፈ ደግሞም በውስጡ የትንቢት መልእክቶችን የያዘ እንደሆነ ከዚህ እንረዳለን። እንግዲህ የአዲስ ኪዳን ጸሐፊዎች ኢየሱስ መሲህ እንደሆነ ለማሳየት እንደ ትንቢታዊ ጽሑፍም ደግሞ ተጠቅመውበት እናገኛለን። የሐዋርያት ሥራ ምዕራፍ 13 ቁጥር 33፣ ዕብራውያን ምዕራፍ 1 ቁጥር 8 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ በመዝሙረ ዳዊት ውስጥ አስቀድሞ የተነገረ ትንቢት እንዳለ ጸሐፊዎቹ ጠቅሰው ዘግበውልናል። ነገር ግን መዝሙራት የኢየሱስን ምድራዊ አገልግሎት በመተንበይ የተገደቡ ብቻ ሳይሆኑ ከመዳን ታሪክ ጋር የተገናኙ አያሌ ሀሳቦችንም በውስጣቸው የያዙ እንደሆኑ እናያለን። ስለዚህ በዚህ ጥናታችን የምናተኩርባቸው መዝሙሮች መዝሙር 22 በተለይ ከሰማያዊ መቅደስ ጋር እያይዘን እናየዋለን። መዝሙር 15ና 24 የተቀደሰው ተራራ ይላል። መዝሙር 19 ላይ ደግሞ ስለ እግዚአብሔር ስም፣ እንደዚሁም በመዝሙር አምስት ላይ ደግሞ ስለተዋጁት እንመለከትና በመዝሙር 51 ላይ ደግሞ ሊታወጅ ስለሚገባው የወንጌል አዋጅ በማጥናት ጥናታችንን እናገባድዳለን። እንግዲህ ወደ ውስጥ ስንዘልቅ ስለ ሰማያዊው መቅደስ በተለይ በመዝሙር መቶ ሃያ ሁለት ቁጥር አንድ ላይ ወደ እግዚአብሔር ቤት እንሂድ ባለኝ ጊዜ ደስ አለኝ ብሎ ከተናገረው ተነስተን አንዳንድ ሀሳቦችን እንመለከታለን። እንግዲህ የእስራኤልን ቤተ መቅደስ በትኩረትና በዝርዝር ስንመለከት እግዚአብሔር ከሕዝቡ ጋር እንዴት ሲገናኝ እንደነበረ እና ደግሞ የመዳንን እቅድ ለህዝቡ እንዴት ሲያስተምር እንደነበር ማስተዋል እንችላለን። ለዚህ ነው መቅደሱን ጠጋ ብለን ስናጤ ነው በዛ ውስጥ የእግዚአብሔርን የማዳን እቅድ ለማየትም ይረዳል። ዳዊት ታቦቱን ወደ ኢየሩሳሌም በመውሰዱ የመለኮታዊ አምልኮ ማዕከል በዚያ እንዲሆን ያንን ስፍራ ማድረጉ እንመለከታለን። የእግዚአብሔር ቤት መገኛም በዚያው ሆነ ማለት ነው። እንግዲህ በመዝሙር መቶ 22 በአዲስቱ ኢየሩሳሌም በእውነተኛው ቤተ መቅደስ የተዋጁት ተሰብስበው ስለሚያደርጉት አምልኮ ትንቢታዊ በሆነ መንገድ የሚጠቁመንን ሐሳብ ይዞ እናገኛለን። በውስጡ እንግዲህ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ከሚለው ጀምሮ ስንመለከት በእውነት በእግዚአብሔር መቅደስ ውስጥ ስላለው ደስታ፣ ስላለው እርካታ፣ ስላለው ሰላም ያንን ደግሞ በእግዚአብሔር መገኘት ውስጥ ስለመለማመድ የሚያሳይ ነው። እናም ይህንን ለማየት በእጅጉ ይረዳናል። ስለዚህ እስቲ መዝሙሩን እናነባዋለን። በመዝሙር መቶ ሃያ ሁለት ላይ የእግዚአብሔር ቃል የሚናገረውን በማንበብ ጥናታችንን እንቀጥላለን። መዝሙረ ዳዊት መቶ ሃያ ሁለት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ የሚለን እግዚአብሔር በዛ እንዳለ በማየትና እግዚአብሔር ደግሞ በዛም በሚያደርገው ነገር በመርካት ውስጥ እንደሆነ እናያለን። እንግዲህ ይህንን ነው ከሰማያዊው ቤተ መቅደስ ጋር አያይዘን ልናጠናው የሚያስፈልገን። የኢየሩሳሌም ሆይ እግሮች ቻችን ከደጅሽ ውስጥ ቆመዋል። ኢየሩሳሌም እጅግ እንደተጠጋጋች ከተማውና ትሰርታለች። ለእስራኤል በተሰበሰበው ስርዓት መሰረት የእግዚአብሔርን ስም ለማመስገን የእግዚአብሔር ነገዶች ወደዚያ ይመጣሉ። በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል። እንዲህ ብላችሁ ለኢየሩሳሌም ሰላም ጸልዩ። የሚወድሽ ይለምልሙ። በቅጥርሽ ውስጥ ሰላም ይሆን፣ በምሽግሽም ውስጥ መረጋጋት ይስፈን። ስለ ወንድሞቼና ስለ ባልንጀሮቼ በውስጥሽ ሰላም ይስፈን እላለሁ። ስለ አምላክሽ ስለ እግዚአብሔር ቤት በጎነትሽን እሻለሁ ይላል። እንግዲህ ይህንን ሀሳብ ስንመለከት በራእይ መጽሐፍ ውስጥ ስለ ሰማያዊ ቤተ መቅደስ በርካታ ራእዮች ቀርበውልን ደግሞ እናገኛለን። ከዚያም ውስጥ ምድርን የሚወክለው የመገናኛው ድንኳይ አደባባይም ደግሞ በዛ እንዳልታይም እንመለከታለን። በተለይ በራእይ ምዕራፍ 11 ላይ የመጨረሻ የመጽሐፍ ቅዱሳችን በራእይ ምዕራፍ አስራ አንድ ቁጥር ሁለት ላይ ደን ስናነብሳለን የውጭውን አደባባይ ግን ተወው አትለካው፣ ለአሕዛብ የተሰጠነውና እነርሱ የተቀደሰችውን ከተማ አርባ ሁለት ወር ይረግጧታል በማለት ይናገራል። እንግዲህ በዚያ አልቀረበም። ያው በሰማያዊው መቅደስ የታየው ምንድን ነው ካልን መቅረዙን እናያለን። በራይ ምራፍ ቁጥር አምስት ላይ እንደገና ደግሞ የወር ቅጣን መሰያው በቅዱሱ ክፍል የሚገኝ ነው። ይሄም በራይ ምራፍ ስምንት ቁጥር በራይ በራእይ 16 ቁጥር 7 ላይ እናገኘዋለን። እንደዚሁም ደግሞ ታቦቱን ራይ ምዕራፍ 11 ቁጥር 19 ላይ የምናገኛቸው ይሆናል። እንግዲህ እነዚህ የምናገኛቸው በዚያ ያለውን ሁኔታ የሚያሳዩን ሆኖ ነው። በመዝሙር 122ን ደግሞ ስንመረምር ከራእይ መርክት ጋር በቅርበት የተያያዙ ሌሎች ሀሳቦችን መመልከት እንችላለን። ለምሳሌ ቁጥር አራትን ስንመለከት በመዝሙር 22 ቁጥር 4 ምስጋና ቀርቦ ለእግዚአብሔር እንመለከታለን። ያ ምስጋና ደግሞ በራእይ መጽሐፍም ውስጥ በሰማይ ያሉት እግዚአብሔርን ሲያመሰግኑት እናያለን። ለእስራኤል በተሰጠው ሥርዓት መሠረት የእግዚአብሔርን ስም ለማመስገን የእግዚአብሔር ነገዶች ወደዚያ ይመጣሉ ይለናል። ከዛ ደግሞ ቁጥር አምስት በዚያም የፍርድ ዙፋኖች የሆኑት የዳዊት ቤት ዙፋኖች ተዘርግተዋል ይለናል። እንግዲህ ይሄ ደግሞ ፍርድ እንዳለ ያሳየናል። ቁጥር ስድስትና ስምንት ደግሞ ለኢየሩሳሌም ሰላም ይጸለያል። እንደገና በመጨረሻ ቁጥር ሰባት ደግሞ ለሕዝቡ ሁሉ የሚሆን ደህንነት እንዲኖር ይህ ጥያቄው ይቀርባል ማለት ነው። ስለዚህ እንግዲህ በመዝሙር መቶ ሃያ ሁለት ላይ የምንመለከተው በዚህ አኳያ ከሰማያዊው መቅደስ ጋር በዚያም ከሚኖረው የፍርድ ስርዓት ጋር አብሮ ይሄድልናል። ክርስቶስ ታላቁ ሊቀ ካህናችን እርሱም የመቅደስና የእውነተኛ የእውነተኛዊቱ ድንኳን አገልጋይ ነው። እርሷን በሰው ሳይሆን በጌታ የተተከለች ናት። ዕብራን 9923 ነቢዩ የሰማዩን ቤተ መቅደስ የመጀመሪያ ክፍል ለማየት ተፈቅዶለት ነበር። ከዚያም በምድራዊ ቤተ መቅደስ በወርቃማ መቅረዝና በዕጣን መሰዊያ የተወከሉትን ሰባት የእሳት መብራቶችና የወርቅ መሰዊያውን በዚያ ተመለከተ። የእግዚአብሔርን ሕግ ያይም ዘንድ በሙሴ በተራራው ቅዱስ ታቦት የተወከለውን የኪዳኑን ታቦት በምዕራፍ 1119 ላይ ተመለከተ። ሙሴ ምድራዊውን ቤተ መቅደስ በገነባ ጊዜ በተመለከተው ምሳሌ መሰረት፣ ጳውሎስ ድንኳኒቱንና የማገልገያ ዕቃ ሁሉ በተጠናቀቁ ጊዜ በሰማያት ያሉትን የሚመስለው ነገር እንደነበሩ ሲናገር የሐዋርያት ስራ ምዕራፍ 7 44፣ እንደዚሁም ዕብራውያን 9 21 23 ላይ ዮሐንስ ደግሞ በሰማይ ያለው ቤተ መቅደስን ተመለከትኩ ብሎ ይናገራል። ኢየሱስ እኛን በመወከል የሚያገለግልበት ይህ ቤተ መቅደስ ሙሴ ተመልክቶ የምድራዊ ቅጁን የገነባበት ታላቁና ዋናው በሰው እጅ ያልተሰራው መቅደስ እንደሆነ እናያለን ማለት ነው። ስለዚህ እንግዲህ በሰማይ የእግዚአብሔር ዙፋን የሚቀመጥበትን መቅደስ በዛ እናያለን። ደግሞ እንደገና የተቀደሰ ተራራ፣ ይህ ደግሞ በትንቢት አሁንም ተደጋግሞ የተገለጠ ቃል ሆኖ እናገኘዋለን። ታዲያ በመዝሙር 15 ቁጥር አንድ ላይ አቤቱ በድንኳን ውስጥ ማን ያድራል በተቀደሰው ተራራ ማን ይኖራል ብሎ ይጠይቃል። በእርግጥም የጽዮን ተራራ የኢየሩሳሌምን ከተማ በተወሰነ ክፍል ከመያዙ በተጨማሪ ቤተ መቅደሱ የተገነባበትን ኮረብታ ለመሰየም ጥቅም ላይ ውሎ ነበር በመጀመሪያ የሞሪያ ተራራ በመባል ይታወቅ ነበር በዚያ ነበር አብርሃም ልጁን ይስሐቅን ሊሰዋ ወጥቶ የነበረው ቅዱሱ ተራራ በመባልም ይታወቃል በመዝሙር ሁለት ቁጥር ስድስት ይህም የእግዚአብሔር ዙፋን ተምሳሌትም እንደሆነ በኢሳይያስ ምዕራፍ 8 ቁጥር 18 ላይ የምናገኘው ይሆናል ታዲያ በትንቢታዊ ጽሑፎች ውስጥ የተዋጁት የሚሰበሰቡበት ቦታ ተደርጎ ደግሞ ተገልጿል። በኢሳይያስ 37 32 በመዝሙር 74 ቁጥር 2 በራዕይ ምዕራፍ 14 ቁጥር 1 ላይ በተቀደሰው ተራራ የእግዚአብሔር የተዋጁት ልጆች ሁሉ እንደሚሰበሰቡና ጌታ እንደሚያከብሩ ይናገራል። ከኢየሱስ ጋር በጽዮን ተራራ ላይ የሚቆም ማን ነው ከተባለ ደግሞ መዝሙር 15ና 24 በዚያ ለመገኘት የተገቡትን ባህርይ ይገልጹልናል። በመጀመሪያ በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር እንደሆነ ይናገራል በመዝሙር 15 ቁጥር ሁለት በሁለተኛ በአንድ በቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም ደግሞ የማይሰድብ እንደሆነ ይገልጻል ሦስተኛ ኃጢአተኛ በፊቱ የተናቀ የእግዚአብሔርንም የሚፈሩትን የሚያከብር ኃጢአተኛ ለባልንጀራውም የሚምል ደግሞም የማይከዳ እንደሆነ እንመለከታለን ከዚያም ደግሞ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህም የሚያደርግ ለዘላለም አይታወክም ይለናል። አምስተኛ እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ከከንቱ ነገር ያራቀና ለባልንጀራውን በሽንገላ ያልማለ ይለናል። እንግዲህ እነዚህን ነገሮች ማናችንም በራሳችን ማሟላት እንደማንችል ግልጽ ነው። ስለዚህ ነው በዚያ መገኘት የምንችለው በኢየሱስ ክርስቶስ ጸጋና ኃይል ብቻ እንደሆነ የምናምነው። ምስጋና ለጌታችን ይሁን። ስለዚህ ወደ እሱ መቅረብ፣ ወደ እሱ መጠጋት፣ እምነታችንን በእሱ ላይ ማድረግ፣ ከእሱ ጋር መጣበቅ፣ እሱ በሕይወታችን ስራውን እንዲሰራ ለእሱ ፈቃድ መስጠት በተቀደሰው ተራራ ለመገኘት አቅም ጉልበት ይሰጠናል ማለት ነው። በነቢዩ ራእይ ለቅዱስ አገልግሎት ታጥቀው የቅዱሳን ጽድቅ የሆነውን ነጭ በፍታን ለብሰው በጽዮን ተራራ ላይ ቆመው ይመስላቸዋል። ነገር ግን በጉን በሰማይ የሚከተሉት ሁሉ አስቀድመው ያለ ፍርሃት ወይም ያለ መውላወል በእምነት በፍቅርና በፈቃድ በሆነ መታዘዝ ልክ አንድ መንጋ እረኛው እንደሚከተለው እርሱን በምድር ላይ የተከተሉት ሊሆኑ እንደሚገባም ከዛው ክፍል እንመለከታለን። እንግዲህ ሌላው ደግሞ ስለ እግዚአብሔር ስም ነው። እግዚአብሔር ሆይ ስምህን በሌሊት አስባለሁ ይላል መዝሙረኛው፣ ሕግህንም እጠብቃለሁ በመዝሙር 119 ቁጥር 155 ላይ የጽዮን ተራራ ከእግዚአብሔር ስምም ጋር በቅርበት የተያያዘ ነው። ኢሳያስ 18 ቁጥር 7 ራይ ምዕራፍ 14 ቁጥራን በተለይ በመጽሐፍ ቅዱስ ውስጥ ባሉ ጥንታዊ ዘመናት ውስጥ የአንድ ሰው ስም ከባህሪው ጋር የተገናኘ ሆኖ እናገኘዋለን። ለዚህ ነው በዘፍጥረት ምዕራፍ 32 ቁጥር 28 እግዚአብሔር ያዕቆብን በባረከው ጊዜ ስሙን ቀየረው ከያዕቆብ ወደ እስራኤል፣ ምክንያቱም ያ ማንነቱን የሚገልጥ ነበርና ስለዚህ እግዚአብሔር ስም በተዋጁት ግንባር ላይ መጻፉ ስሙን ከሚገልጹት ከአራቱ የዕብራይስጥ ፊደላት ያለፈ ትርጉም እንዳለው ያሳየናል። ምክንያቱም የእግዚአብሔር ስም የእርሱ ልዩና አቻ የሌለው ማንነቱ ነው፣ እኔ እኔ ነኝ ያለበት ነው። ባህሪው የሆነው የእርሱ ስም የእርሱ ክብርና መልካምነት እንደሆነ ደግሞ በዘፀአት 33 ከቁጥር 18-19 እናነባለን። ዳዊት በእውነት እግዚአብሔርን ለማየት በፈለገ ጊዜ ስሙን እንደሚያውጅለት ከዚያም ደግሞ ስሙ ሲታወጅ የተነገረን የእሱ የማያልቅ ባህሪው የፍቅር ማንነቱ እንደሆነ እንረዳለን። ባለመዝሙሩ ደግሞ የእግዚአብሔርን ስም ሲያስብ፣ ማንነቱን ሲያሰላስል የእግዚአብሔርን ህግ ለመጠበቅ በሚገፋፋ ምኞት ተሸነፈ። ለዚህ ነው በመዝሙር 19 ቁጥር 55 እግዚአብሔር ሆይ ስምህን በሌሊት አስባለሁ፣ ህግህንም እጠብቃለሁ የሚለው። ለምን? ምክንያቱም የእግዚአብሔር ህግ የባህሪው ቅጅ ስለሆነ ነው። የእግዚአብሔር ስም እግዚአብሔርን በሚወዱና የእርሱን ህግ ለመፈጸም በሚፈልጉት ላይ እንደሚጻፍ ደግሞ ከዚህ እንረዳለን ማለት ነው። እንግዲህ የክርስቶስ ክብር ባህሪው ሲሆን ባህሪው ደግሞ የእግዚአብሔር ባህሪ መገለጫን። ኢየሱስ ህጉ የሚጠይቀውን በሙሉ ከፈጸመ በኋላ የሰው ልጅ ከመለኮት ጋር ከተባበረ የት ሊደርስ እንደሚችል ፍጹም የሆነውን ምሳሌ ላለም ሰጥ የሰውን ዘር የባህሪ ፍጽምና በመለኮታዊ ኃይል ለማግኘት በእግዚአብሔር ላይ ጥገኛ እንደሆነ ሁሉ ክርስቶስ በሰብአዊነቱ በአብ ላይ ጥገኛ ነበር ይለናል። እንግዲህ በመጨረሻ ደግሞ የምናየው የተዋጁትን ነው። የተዋጁትን ደግሞ በመዝሙር አምስት ቁጥር አራት ላይ አንተ በደልን የማትወድ አምላክ ነህ፣ ክፉ ከአንተ ጋር አያድርም ይላል። በእርግጥም መዝሙር አምስት የእግዚአብሔርን በሚቀበሉና በማይቀበሉ መካከል ጉልህ ልዩነትን ያስቀምጣል። ይህ መዝሙር በፍጻሜ ዘመን የሚፋጠጡትን የሁለቱን ቡድኖች ማንነት ሁልጭ አርጎ ያመለክታል። እነዚህም የእግዚአብሔርን ስም የሚቀበሉትና የአውሬውን ስም የሚቀበሉት ሆነው እናገኛቸዋለን። የአውሬውን ስም በአንድ ጎና አድርገን ስንመለከት ከእግዚአብሔር ጋር የማያድሩ ናቸው። የአውሬውን ስም የሚቀበሉ ደግሞም አውሬውን የሚያመልኩ ናቸው። እንደገና ደግሞ ሐሰተኞች ናቸው፣ ይፈረድባቸውማል። ደግሞም እነሱም እግዚአብሔርን እንደሚሳደቡ ይገልጣል። በአንጻሩ ደግሞ የእግዚአብሔር ማህተም ይኸውም ስሙ ያረፈባቸው ከእግዚአብሔር ጋር ያድራሉ፣ እግዚአብሔርን ያመልካሉ፣ አይዋሹም፣ ይዋጃሉ፣ ደግሞም በመዳናቸው በደስታ ይኖራሉ። እንግዲህ እነዚህ በግራና በቀኝ ያስቀመጥናቸው መጽሐፍ ቅዱስ በእነዚህ በሁለት ቡድኖች መካከል ያለውን ጉልህ ልዩነት በግልጽ ሲያስቀምጥልን የሚያስተምረን ነው እምነታችሁና ትዕግስታችሁ ይላል የሚፈተኑ ችግሮች ይነሳሉ። እምነታቸውና ትዕግስታቸውን የሚፈተኑ ችግሮች ይነሳሉ። በድፍረት ተጋፈጧቸው። ብሩህ የሆነውን ጎን ተመልከቱ። ሰማይ በደስታ የተሞላ ነው። ለሰው ዘር መዳን አስገራሚ መስዋዕትን ላደረገው ለእርሱ የሚቀርበው የውዳሴ ድምፅ በዚያ በኃይል ይስተጋባል። በምድር ያለችው ቤተ ክርስቲያን በምስጋና ልትሞላ አይገባትምን? ክርስቲያኖች በዓለም ዙሪያ ሁሉ ክርስቶስን የማገልገልን ደስታ ማሳወቅ የለባቸውምን? ስህተትን ብትፈጽሙ ሽንፈታችሁን ወደ ድል ቀይሩት። እግዚአብሔር የሚልካቸው ትምህርቶች በሚገባ ከተቀበሉት ምን ጊዜም ቢሆን በጊዜው ረድኤትን የሚያመጡ ናቸው። እምነታችሁን በእግዚአብሔር ላይ ጣሉ። በብዛት ጸልዩና እመኑ። ወሰን በሌለው ኃይል ላይ በማመን ተስፋ በማድረግ በመታመንና እጁን አጥብቆ በመያዝ ከአሸናፊዎች በላይ ትሆናላችሁ ይለናል። እንግዲህ በእርግጥም በእግዚአብሔር በመታመን ከአሸናፊዎች በላይ የምንሆንበትን ተስፋ እናገኛለን ማለት ነው። እንግዲህ ይህንን ካገኘን በኋላ የወንጌል አዋጅ ደግሞ ይቀጥላል። ለህግ ተላላፊዎች ይችላል። በመዝሙር 51 ቁጥር 13 ላይ መንገድን አስተምራለሁ ኃጢአተኞችም ወደ አንተ ይመለሳሉ ይላል። ራሳችንን ማታለል የለብንም። ሁላችንም ኃጢአተኞች ነን። መዝሙር 14 ቁጥር 3፣ ሮሜ 3 11፣ ዮሐንስ 1 8 ኃጢአተኞች እንደመሆናችን ደግሞ የመዳን ወንጌልን ለማወጅ የተገባን አይደለንም ይህ ስሜት የኢሳያስ ስሜት ነበር በኢሳያስ 6፥5 እንደዚሁም የንጉስ ዳዊትም ስሜት ነበር በመዝሙር 51 ከቁጥር 3 እስከ አምስት ነገር ግን የምስራች ደግሞ አብሮ ተያይዞ ቀርቦለት እንመለከታለን ይኸውም ምስራችሁ ምንድነው ታሪካችን እንደ ሁለቱ እንደ ኢሳይያስ እና እንደ ዳዊት ሊሆን ይችላል። ሁለቱም ኃጢአታቸውን ይቅር ተብሎ ኢሳይያስ ምዕራፍ 6 ቁጥር 7 ስናነብ ከመሰዊያው ጉጠት እሳት ወስዶ እንዴት እንዳነጻው እንመለከታለን። መዝሙረኛውም ደግሞ ጸልዮ እንዴት እንደነፃ እንመለከታለን። ሁለቱም በነጹ ጊዜ፣ ሁለቱም የእግዚአብሔር መልእክት ለዓለም ለማወጅ እንደጀመሩ ደግሞ እንመለከታለን። ኢሳይያስ እኔን ላከኝ አለ። መዝሙረኛውም ደግሞ ለሕግ ተላላፊዎች መንገድን አስተምራለሁ በማለት ሲናገር እንመለከተዋለን። አዎ ለዓለም በመጨረሻ ትውልድ ከሚታወጀው የሶስትዮሽ መልእክት ውስጥ የመጨረሻዎቹ ሁለቱ ኃጢአትን የመተው ጥሪ ናቸው። በራእይ 14 ከቁጥር 8 እስከ 10 እናገኛቸዋለን። የመጀመሪያው መልአክ፣ የሁለተኛው፣ የሶስተኛው መልአክ መልእክት። ስለዚህ ኃጢአትን ከማመላከት በፊት መፍትሄውን በመጀመሪያ መልእክት ማወጅ በጣም አስፈላጊ ነው። ይህም ዘላለማዊ ወንጌል እንደሆነ በዚሁ ክፍል በራእይ 14 ከቁጥር 6 ከ7 ተቀምጦልናል። ስለዚህ ይህ የዘላለም ወንጌል በእርግጥም የታመሙትን በኃጢአት የተበከሉትን እንዴት እንደሚፈውስ ካየን በኋላ ያን ደግሞ ለሌሎች የምናካፍል ለሌሎች የምናጋራ ሌሎችን ወደዚህ ሕይወት የምናድን እንድንሆን ያግዘናል። እንግዲህ በራዕይ ምዕራፍ አስራ ስምንት ውስጥ ያሉት ትንቢቶች በቅርቡ ይፈጸማሉ የሶስተኛው መልአክ መልእክት በሚታወጅበት ጊዜ ሌላ መልአክ በታላቅ ስልጣን ከሰማይ ይወርዳል ምድሩም ከክብሩ የተነሳ ታበራለች የጌታ መንፈስ ቅዱስ እቃዎች የሆኑ ሰዎችን ተትረፍርፎ ከመባረኩ የተነሳ ወንዶች ሴቶችና ህፃናት ከናፍርቶቻቸውን ለውዳሴና ለምስጋና ይከፍታሉ እና ሞገዶች ባህርን እንደሚሸፍኑ አቻ በሌለው ክብሩ ምድርን እግዚአብሔርን በማወቅ እንድትሞላ ያደርጋሉ ይላል እንግዲህ እግዚአብሔር እንደዚህ አይነት ህይወት እንድንኖር ነው የሚፈልገው ያንንም በህይወታችን ሊያደርግ ዝግጁ ነው ለራሳችን ቃል ንግባ ለጌታ ራሳችንን ሰተን እሱን ተከትለን ፍጻሜያችን ከእሱ ጋር ያማረ እንዲሆን ጌታ በጸጋው ይርዳን ደግሞም የእግዚአብሔር ቃል እንደዚህ ይላል የመጽሐፍ ቅዱስ ማዕከላዊ ጭብጥና የዚህ የመጽሐፍ ስብስብ አጠቃላይ ሀሳብ በሰው ነፍስ ውስጥ የእግዚአብሔርን መልክ ስለመመሰል እርሱም የመዳን እቅድ ነው። በሄደን ከተዋወቀው የመጀመሪያው የተስፋ ቃል አንስቶ በራይ በግርማ ቃል እስከተገነባው የመጨረሻው ቃል ኪዳን፣ ፊቱንም ያያሉ ስሙም በግንባሮቻቸው ላይ ይሆናል የሚለው የመጽሐፍ ቅዱስን እያንዳንዱን መጽሐፍና ጥቅስ ሸክም የዚህ አስደናቂ ሀሳብን መግለጥ ነው። የሰው ዘር ከፍ ማለት በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ለእግዚአብሔር ኃይል ምስጋና ይሁንለት አሜን።